ብዙዎቹ ያወሩለት ነጮችም ጥቁሮችም ያወሩለት ሞርኒንጋ ለሞርኒንጋ ያላቸውን አመለካከት ዛሬ ተቀይራላችሁ። የእውነቴን ነው። በጣም አሪፍ የሆነ ሞርኒንጋ ካላችሁ ቤታችሁ ውስጥ ብዙ አይነት ጥቅሞችን ታገኛላችሁ። ቫይታሚን ኤ፣ ሲ፣ ኢ እንዲሁም ካልሲየም እንዲሁም የተለያዩ ቫይታሚን ያሉት ምርጥ የሆነ ሞሪንጋ ቅጠል ነው። ዛሬ ማሳያችሁ ለፊት ለቆዳ፣ እንዲሁም ለሰውነት፣ እንዲሁም ለምግብ ለብዙ ነገር የሚያገለግል ምርጥ ሞሪንጋ። ወደ ቤተሰቦች እንኳን ደህና መጣችሁ ብያለሁ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ጓደኞቼ ሁሌ ማብራችሁ ስለምትሆኑ እጅግ በጣም አመሰግናለሁኝ። እንግዲህ የሚያስፈልገን እኔ እዚህ ጋር የተጠቀምኩት ጣጠር ያለ ቪዲዮ እንዲሆንላችሁ ብዙም የሚያስፈልገን ነገር የለም። እናንተ ግን ዛሬ ለፊት የሚሆን ስለሆነ ማሳያችሁ እዚ ጋር ሁለት ማንኪያ የሚሆን በምታዩት መልኩ ሞሪንጋ ቅጠል አደረኩኝ። ሞሪንጋ ቅጠል እንግዲህ ኦሪጂናሉን ካገኛችሁ ቆንጆ ነው። ለሆድ ድርቀት፣ እንዲሁም ለቆዳ፣ እንዲሁም ወንዶች ለእጃቸውን ለማጠንከር ይጠቀሙታል። ቫይታሚን ሲ አለው፣ ኢ አለው፣ ካልሽን አለው። በጣም ብዙ ጥቅሞች አሉት እና ንጹሑን ካገኛችሁት እጅግ በጣም አሪፍ ነው። ቆዳችሁን ጥርት ያደርገዋል፣ እንዲሁም ደግሞ ሆድን ያጠራል በዚህ መልኩ በሻይ መልክ እንዲሁም ደግሞ በዚህ መልክ በጥብጣችሁ ሞቅ ትንሽ ሞቅ ባለ ውሃ ብትጠጡት ፊታችሁ ላይ ከመቀባታችሁም ለሆዳችሁም የተለያየ እንግዲህ እንትን አላርጂክ ይለለልባችሁ ነው ያልኩት። አለ አላርጂክ ካለባችሁ ቼክ አድርጉ። እኔ ስጠጣው አላርጂክ አድርጎብኛል ማለት ጀስት አሳክኮኛል። የጠጣሁት መስሎኝ አቆምኩትኝ። ግን ሳቆመው ያው ያሳክከኝ ነገር ተወኝ ማለት ነው። ስቀባው ግን ምንም አላለኝም። ስለዚህ በመጀመሪያ ቼክ አድርጉ። ስትጠጡት ወይም ስትቀቡት አለርጂ ካለባችሁ እንዳትቀቡ ማለት ነው። መጀመሪያ እጃችሁ ላይ ቸክ አድርጉት እንጂ ፊታችሁ ላይ ብትቀቡት ጥርት ያለ ምርጥ የሆነ ውጤት ካያላችሁ ማለት ነው። ሞርኒንጋ ብዙ ሰው አወርቶለታል። እንግዲህ ስፖርተኞቹም ይጠቀሙታል። ለሰውነት ጥንካሬ፣ እንዲሁም ደግሞ ብርታት ይሰጣል። የሰውነታችሁ ኃይል ሙቀት ይጨምራል። ጠዋት ከቁርስ ጋር በእርጎ መልክ መጠቀም ትችላላችሁ። ማታም እንደዛ ወይ ደግሞ ጠዋት ሞቅ ባለ ውሃ ትንሽ አድርጋችሁ ብርጭቆ ላይ አንድ ማንኪያ ሎሚ አደርጋችሁ ወይ ደግሞ ማር አድርጋችሁ ትንሽ ሲጠጡት በጣም ያንገፈግፋል። ማለት ቶሎ አይሄድም፣ ተጉሮሯችሁ አይሄድም እና ቶሎ እንዲሄድላችሁ ማር ወይም ሎሚ አደርጋችሁ አንዳንድ ብርጭቆ በቀን ቀስ እያላችሁ አንዳንድ ማንኪያ በዚህ በምታዩት መልኩ ተጠቀማችሁ። ቸክ አድርጉት ይዩት። ካልተመቻችሁ ግን እንዳትጠቀሙ። የሚመቻችሁን ብቻ በመጀመሪያ ቸክ አድርጉ። ከዛ በኋላ ምንም አይነት እንትን ከሌለው ሰውነታችሁ ላይ ተጠቀሙት በዚህ መልኩ። እኔ ለፊት ግን ነው ዛሬ፣ የፊት ነው እናያዝኩት። ስለፊት ላብራራ። እኔ የተጠቀምኩት በውሃ ነው እንግዲህ፣ እንዳያችሁት የሰራሁትኝ በውሃ መልክ ሁለት በዚች በምታዩት ማንኪያ በሁለት ማንኪ ያደረግኩኝ ውሃ ተጠቅምኩኝ። ከዚህ በፊት ሁለቴ ሶስቴ የተጠቀሚዋለሁኝ ይሄን ለእናንተ ቪዲዮ ከመስራቴ በፊት ማለት ነው። በእርጎ፣ በማር አርጌ ተጠቅሜዋለሁ። ቼክ አርጌ ነው ወደ እናንተ ማመጣላችሁ። አሁን ደግሞ በውሃ ነው የሰራሁት እዚጋ ማለት ነው። እናንተ እንግዲህ ምክንያቱም በውሃ የሰራሁት እናንተ ማር እና እርጎ ልታጡ ትችላላችሁ። ኢትዮጵያ ያላችሁ ማለት ነው። እዚህ ሀገር ያላችሁ እንኳን ሰው አታጡም፣ እርጎና ማር ማርም ኢትዮጵያ አይጠፋ፣ ምናልባት እርጎ ካልሆነ። ስለዚህ በንጹህ ውሃም ይሆናል። ሞሪንጋ ፊታችሁ ጥርት እና ፏ ያደርግላችኋል። እርጎ ብታረጉበት ምንም ለውጥ ምንም እንትን የለውም ድርቅ ምን አዘሰ አንድ አይነት ነው። በውሃም በማረም በርጎም በሁለቱም አይቼዋለሁ። ምንም አይነት እንትን የለውም። ለማብካት ወይ ደግሞ ለመቀላቀል እንደዚህ በደንብ መቀላቀል አለባችሁ። ዱቄት ስለሆነ በደንብ እንደምታዩ ትንሽ ቆይቷል እኔ ራሱ በደንብ አድርጋችሁ ካደረጋችሁ በኋላ ተጠብ ብላችሁ ንጹህ ቆዳ ላይ በዚህ መልኩ በደንብ አድርጋችሁ ቀብታችሁ ከ15 እስከ 20 ደቂቃ ድረስ አቆይታችሁ መታጠብ ነው። ከዛ ተጣጥባችሁ ፊታችሁ እንዴት እንደሚያምር እንዴት እንደሚያበራ ደስ የሚል ቆንጆ ውበት ያለው ፊታችሁን ቆዳችሁን ጥሩ ያደርግላችኋል። እኔ እንደተናገርኩት ግን መጀመሪያ ፊታችሁ ላይ ማንኛውንም ነገር ከማረጋችሁ በፊት አራርጂክ ስለሚኖርባችሁ አንድ ነገር አራርጂክ የለባችሁ ማለት ሁሉም አይኖርባችሁም፣ አይደለም ግን ጥልጥል ከማለት ከመሰራታችሁ በፊት እጃቸው ላይ ቼክ አድርጉ። እጄ ላይ ተቀብቼ ለሃና ለሰላሳ ደቂቃ በኋላ አቆይቼው ከዛ ታጥቤ ዝም ብሎ ትቶኛል አልተወኝም ብዬ አይቼ ቼክ አድርጌ ነው እኔ ወደፊት ያደረኩትኝ። እና ስለዚህ እናንተም ቼክ አድርጉና ተቀቡ ማለት ነው። ስጠጣው ግን ክንዴን እያሳክከኝ ነበር። በእርግጥ ክንድ ላይ ለውጥ ያሳያል ሲሉ ሰምቻለሁ ወንዶች ላይና፣ እኔ ደግሞ ትንሽ ጡንቻ አለኝና እሱን ትንሽ ሲያሳክከኝ ተወኩትኝ። የመጠጡ ማለት ነው። የመጠጡ እንደዚህ የጠጣሁትኝ ማለት ነው በብርጭቆ ጠዋት ጠዋት ለሶስት ቀን ለአራት ቀን ጠጥቼ ነበር። እና እሱ መስሎኝ ነው ገና እንግዲህ ያለው በእርግጥ ሳቆመው አሁን ተወኝ። ስለዚህ እሱ ነው ማለት ነው። እና መጀመሪያ ቼክ አድርጉ። ካልተስማማችሁ ማንኛውም ነገር አታድርጉ። እኔ ሁሌም ቢሆን ማንኛውም ነገር ስናገር ቼክ አድርጌ ካልሆነ ወደ እናንተ አላመጣም። ይበልጥ ደግሞ ስለፊት በጣም እፈራለሁኝ ምክንያቱም ፊት በጣም ስስ ነው። እጅግ በጣም የሆነ ነገር ሲያርፍበት እንኳን የፀጉራችን ቅባት እንኳን ሲነካው የመቀየር እንትን አለውና እዚህ ጋር እንግዲህ በምታዩት መልኩ እጄን ሁሉ ቀብቼ ላሳያችሁ ብዬ ነው። አንድ እጄን የቀባሁትኝ አንድ እጄን አልቀባውም። ከዛ መጨረሻ ላይ እንዴት ምን ያህል ለውጥ እንዳለው ታዩታላችሁ ማለት ነው። በእርግጥ የእኛ እጅ የቀኝ እጃችን እጅ የግራ እጃችን ይለያያል። እኔ የኔ ብቻ ከሆነ አላውቅም እና የተውሶ እጅ ነው ይመስለኛ አንዳንድ የቀኝ እጄ ማለት ነው በጣም ስራ ስለሚበዛበት መሰለኝ ና እዚጋ እንግዲህ ከ15 ከ20 ደቂቃ በኋላ ታጥቤው መጣ ማለት ነው። ያው ለመታጠብ ቪዲዮ ለመቅረጽ እንደምታዩት እንግዲህ ያው እንደምታዩት እጄ እግሬ እጄ እግራ እጄ እጄ ይለያያል። እንደምታዩት ትንሽ ካሜራው የኔ ካሜራ ተበላሽቶብኛል ብዬ ተናግሬያለሁኝ ምን አንዱ አላውቅም። እንግዲህ ለሁለተኛ ጊዜ ስልክ አልገዛለትም ለዚህ ለዩቱብ እንግዲህ ካበረታታችሁኝ ግን እገዛለት አለሁኝ እንጂ በዚህ መልኩ ከሆነ አልገዛለትም። በጣም ዩቱብ ደክሟል። አሁን እስኪ ሁላችሁም ሰብስክራይብ ማድረጋችሁን፣ ማበረታታችሁን፣ ሸር ማድረጋችሁን አትርሱ። ስለዚህ እንደዚህ ለውጥ አመጥቷል ማለት ነው። ፊቴ ላይ የሆነ ለውጥ አለው በእናንተ እንኳን ካሜራ እዚህ ጋር በጣም ጥራት የለውም። ቆንጆ የነበረኝ ካሜራ ተበላሽቶብኛል ማለት ነው። ከዛ በኋላ የው የምትቀቡትን ማንኛውንም ክሬም እናንተም የሚመቻችሁን የኔ ሶፍት የሚሆን እጠቀማለሁኝ ማለት ነው። ከዛ በኋላ ለፊቴ ደግሞ ብዙም ሌላ እንትን አልቀባውም። ማታ ስለነበረ ባልዜን እቀባለሁኝ። ስለዚህ እናንተ የሚመቻችሁን ማንኛውንም ነገር ተቀቡ፣ ግን ለውጡን እዩት። ፊታችሁ ሶፍት ነው የሚሆነው፣ ለስለስ ያለ ይሆናል ማለት ነው። ቆንጆ የሆነ እንትን ያሳያችኋል። በነገራችን ላይ ቆንጆ ያደርጋችኋል። ነገር ግን ብዙ ሁሌም ባተጠቀሙት መልካም። ምክንያቱም ሁሌ ላናገኘው እንችላለን። ሁሌ የምናገኘውን ነገርም እንኳን ስንጠቀም ፊታችን የመሳሳት እና ቆዳችን የመሳሳት ሌላ ማዲያት እንዲሁም የተለያየ ማድያት ጥሎብኛል። እንደምታዩት በቀኝ በኩል አለብኝ ማድያት እና ትንሽ ካሜራው እንትን ስላለ ነው እንጂ ፊታችሁ ከመሳሳታችሁ ውስጣችሁ ንጹሕ ማለቴ ጭንቀት እንቀልፍ እንዲሁም ደግሞ ውሃ ለመጠጣት የተነሳ ፊት ላይ የሆነ ነገር ያመጣልና ከሱም እሱን ለማዳን ስንል ብዙ ነገር ስንቀባ ቆዳችን ይሳሳልና ተጠንቀቁ። አብራችሁኝ ስለቆያችሁም እጅግ በጣም አመሰግናለሁ። ለዛሬው ቪዲዮ ይሄን ይመስላል። ቆንጆ ቆንጆ ቪዲዮዎች እንድሸራላችሁ። በጣም ቀዝቅዟል ዩቱቤ እንግዲህ ትንሽ ብድግ አድርጉት። ከዶሮ ወደ ዶሮ መልሱት ማለት ነው። በጣም ቀዝቅዟል። እኔም ጠፍቻለሁ። በእርግጥ አይፈረድም። እስኪ አበረታቱኝ። ለሚቀጥለው እስከምንገናኝ ደህና ሆኑ።